ዓለም የሥነ ጥበብ ትምህርት ቤት ያሰለጠናቸውን 80 ህጻናትና ታዳጊዎች አስመረቀ። ዓለም የሥነ ጥበብ ትምህርት ቤት በስዕል ያሰለጠናቸውን 80 ህጻናትና ታዳጊዎች ጥቅምት 15 ቀን 2018 ዓ.ም ምረት በኢትዮጵያ ሰብዓዊ መብት ኮሚሽን ቅጥር ግቢ ያስመረቀ። በምርቃት ስነ ስርዓቱ ላይ እድሜያቸው ከ4 እስከ 16 ዓመት ያሉ ታዳጊዎችና ህጻናት የስዕል ስራዎቻቸውን ለእይታ ሲያቀርቡ፣ በክረምትና በበጋ መራ ግብር ከ3 ወር እስከ 1 ዓመት ትምህርታቸው ሲከታተሉ የቆዩ መሆናቸውም በመድረኩ ተገልጿል። የዓለም የሥነ ጥበብ ትምህርት ቤት መስራች ዓለም ጌታችሁ ለጣቢያችን እንደተናገሩት ትምህርት ቤቱ ለተከታታይ 16 ዓመታት የስዕል ትምህርት እየሰጠ መቆየቱን ገልጸው በተለይም ሕፃናትና ታዳጊዎች መሠረታዊ ስዕል ሥልጠናዎችን ወስደው ገና በልጅነታቸው ከሌላ የትምህርት አይነት እኩል ሀሳባቸውን በስዕል መግለጽ እንዲችሉ የሚያስችል መሆኑን ተናግረዋል። ባለፉት 16 ዓመታት ከ4000 በላይ ተማሪዎች በዓለም የስነ ጥበብ ትምህርት ቤት ስልጠና መውሰዳቸውን ገልጸው ለወደፊት ትምህርት ቤቱን ወደ ትልቅ ተቋም የማሳደግ ዕቅድ እንዳለም ተናግረዋል። የስነ ጥበብ ትምህርት ቤቱን ለማሳደግም ሁሉም የህብረተሰብ ክፍል ድርሻው እንዲወጣ ሳሊ ዓለም ጌታቸው ጥሪያቸውን አቅርበዋል። ካነጋገርናቸው ተመራቂ ተማሪዎች መካከልም ተማሪ ገሊላሽ ሳይና ተማሪ ልዲያሰሙን በሰጡን አስተያየት በትምህርት ቆይታቸው መሰረታዊ የስዕል አሳሳል ዘዴ መቅሰማቸውን ገልጸው አገራዊ ይዘት ያላቸው የስዕል ስራዎችን ለእይታ ማቅረባቸውንም ተናግረዋል። በምርቃት ስነ ስርዓቱ ላይ ተመራቂ ተማሪዎች፣ የተማሪ ወላጆችና ቤተሰቦች እንዲሁም ጥሪ የተደረገላቸው እንግዶች ታድመዋል።